በእናቴ አማራ በእናቴ ኦሮሞ ነኝ ብሎ የነገረሽ አላፈርበትም። የማያፍር ጀግና፣ የማያፍሩ ትውልዶች ናቸው። ጸብ ይኖራል ጸብ ይኖራል። እንዳንቺ ያለው ግን አትንኪ። እንዳንቺ ያለው ስለ እኔ ቤተሰብ መናገራዊ አንቺ ጨፍጫፊ ዘር እህ ብለ ሲያዳምጧችሁ የተረሳ እንዳይመስልሽ። አንቺ ሰው በላ ዘር አርፈሽ ቁጭ አንቺ ሂጂና፣ እዛው የምትናገሪው ተናገሪ፣ ክፍታፍ። ዝም ሲሉሽ እኮ ደርሰሽ ኑሮሽን እዛ እንትን በይ። ዘረቢስ፣ ዘር የሌለሽ ለእኔ ምንም ነገር እታደርሽልኝ አይገባው አድርጊልኝ የሚያለሽ የለም። አንቺ ዘረ ጨፍጫፊ አንደኛ ጨፍጫፊ እኮ አንቺና አንቺ ናችሁ እኮ። ለማያውቅሽ ጅናት አጠኝ ዛሬ መልክሽን ለውጠሽ ከፓትሎክ ጀምሮ እኮ ታሪክ ያለሽ አጨፋጫፊ፣ ጨፍጫፊ፣ አቃጣሪ፣ አቃጣጣሪ አንቺን ተወሽ ታውቂያለሽ። ታውቂያለሽ የወያኔ አለቅላቂ እስከነ ባልሽ ገብተሽ እኮ ሰርተሽ የወጣሽውን ታውቂያለሽ። ዛሬ እዚህ ጋ ሲያሽ ጤነኛ ትመስያለሽ። ጤነኛ who are you? አንቺ ማን ነሽ? ማን ነሽ አንቺ? አጫፍ አጫፊው ልክ እኔ ከዘሬ ራቅኩኝ ነኝ። አዎ የአንቺ ከዘሬ ራቅሽ በሶሻል ሚዲያ ላይ ነው እንጂ እድሜ ልክሽን ከባልሽ ጋር ኢትዮጵያ ገብች ምን እንደሰራሽ ምን ስታደርግ እንደነበረ ታሪክ አለሽ። አጉል አታደባብሽ። ለማያቅሽ ሂጂና ታጠኚ። ለማያቅሽ ስታባይና ስታባያይ የኖርሽው አንቺና አንቺ ነሽ። ስቲል ስታባይ። እኔ ግን እንዳላቅም እኔ ግን እንዳላቅም። እኛም ስንጠጋሽ ለምን እንደተጠጋንሽ ታቂያለሽ። አንቺ አፍሽን ሞልተሽ እንዴት ግን እናንተ ከተፋታችሁ በኋላ ዘራችሁ ላተኮራችሁ ድፍን የኦሮሞ ሕዝብ ከነበረበት የመቶ ዓመት ጫና የሀያ ሰባት ዓመቱ ደግሞ የከፋው ዛሬ ቀና ብሎ ለልጅ ልጆቹ አውርሷል። ገና ልጆች ናቸው እነሱ ገና ብዙ ይሰራሉ። ትውልድን ትውልድ ይተካል። ገባሽ? እኔ ልጄን ተክቻለሁ። ገመች ሰፋኔን ተክቷል። ገብቶሻል? ሌላም ኦሮሞ ልጁን ይተካል። የአባቶቻችንን ድል ተቀብለናል። ገና ነው ገና የሚሰሩት ብዙ ስራ አለ። አሁን መማር ነው ያለባቸው። መዝረፍም ካለባቸው መዝረፍ፣ መስራት ነው ያለባቸው። ገንዘብ ላይ ይሯሯጣሉ እንጂ ቁጭ ብለው በአመት አንዴ ሲመጣ ያከብራሉ። ሁሉም ያከብራሉ። ሲያከብሩ ግን እንዳንቺ በትግራይ በተጋሩ ስር ነኝ በኤርትራ ስር ነኝ ምናምን እያሉ ለምግብ እያሉ ለመሳሪያ የሚያዋጡ አሉ። ገባሽ ያውቁታል። እንደዚህ አይነት መርዝ ውስጥ መግባት አይፈልጉም። በማንነታቸው ግን አትደራደሪም። በማን ሁለቱም ጋር በዚህ እኔ እንኳን መሰክርለታለሁ፣ አትደራደሪም። ከሱ አይበለጠ፣ እሱ እንዲያ በደንብ ያወራል ስለ እንትን ስለ ፖለቲካ። ሳምሪ ግን ማንንም ማንንም መደባለቅም አትፈልግም። ምክንያቱም ታውቀዋለች፣ ከኔ ተምራለች፣ ከእንዳንች ያለው መርዛም ዘረኛ ተምራለች። ገብቶሻል። ሁሉም ፖለቲከኛ ሊሆን አይችልም። በማንነታቸው ይኮራሉ ያ በማንነታቸው ይኮራሉ። የሌላውንም ህዝብ ባህል እናንተን ያከብራሉ ግዴታ። ወስደሽ ወስደሽ ዘረኝነት ውስጥ አትከቻቸውም፣ እኔም አልፈቅድላቸው አልፈቅድላቸው። በማንነታቸው እንዲኮሩ እንጂ በማንነታቸው ተደብቀው ጠባብ ዓለም ላይ እንዲኖሩ ኦሮሞ ኦሮሞ እንዲሉ አልፈልግም። ምክንያቱም የምንኖረው ኤሮፕ ይባላል ግሎባል ላይ ነው የምንኖረው የሰው ልጅ ሁሉም እኩል ነው። እንዳንቺና እንደኔ ያለው ያመጣነውን ነውን እናየዋለን ተደብቀን በማንነታችን እንዳንቺ ያለው ደግሞ አፉን እንዳንቺ ያለ ጫፍጫፍ ጫፍጫፍ ይዛ እኔ ልንገርሽ፣ ልብሱን ስትለብሽ ራሱ ትቀፍኛለሽ። ምክንያቱም የድሮ ታሪክሽን ስለማቅ ፓትሎክ ላይ ምን እያልሽ ስታባኝ እንደነበረ ስለምናቅ፣ እኔ ሎዛ እና አንቺም ልዩነት አላችሁ። ሎዛ የትናንትና ልጅ ናት። ልጅሽ ናት ኦኬ ልጅሽ ናት። በማታውቀው ታሪክ ውስጥ ነው የገባችው። ለወደፊቱ ምን እንደምትሆን ልገምት አልችልም። አንቺ ግን አንደኛ አጨፋጫፊ፣ ፓትሎክ ላይ ማንን ወክልሽ እስከነ ባልሽ እየተመላለሽ ኢትዮጵያ ውስጥ የምትፈልጊውን ከሰራሽ በኋላ ሲያባረሯችሁ ነው እዚህ መታችሁ የተቀመጣችሁት። በጊዜው የተጠቀምሽ አንቺን ቤተሰቦችሽም ናቸው። እንዳታወሪ እንዳታወሪ እንደ ታሪክ ጉድሽን ጉድሽን ተሸክመሽ ለዚህ ነው የምትለማመጪው እንጂ ስለ አንቺ የሚወራ ከተ ለምንድን ነው አንቺ ከአይጤ ጋር እንደዚህ የተያዝሽ? ጉድሽን ስለምታውቅ አይደለ? አንቺን ጉዷን ታወጫለች፣ እሷም ጉድሽን ታውቀዋለች። ያ ይሄ ፓቶ ከፊታችሁን ሸፍናችሁ በምትነጋገሩ ብዛት በድምፅሽ ትታወቂያለሽ፣ ወይዘሮ ኩዊን ሊያ። እኔ ግን አንድ ቀን የንትኔን ዘር ጠርቻ ላቅመ ተጠቅለለሽ የገባሽው ዛሬ እርዳታ እያልሽ መሳሪያ የምታቀባ አንደኛዋ አንቺ መሰልሽኝ፣ አንደኛዋ በፌክ አካውንት ቪዲዮ እየሰራሽ ህዝቡን ከህዝብ የምታባየው አንቺና ከነ ባልሽ ነው። የምነግርሽ ከነ ባልሽ ከነ ባልሽ ከነ ግብረ አበሮችሽ ቲክቶክ አይቀራችሁ፣ ዩቱብ አይቀራችሁ። ፌክ አካውንት እንዳለ አንቺ ነሽ፣ አማራውንም ኦሮሞውንም እያባለሽ። ግን አንቺ እዚህ ጋር ስትቀርብ ምንድን ነው የምትይው? እናንተ ዘርን ከዘር የምታጋጭ፣ ዘርን ከዘር ማጋጨት የተወለድሽበት ያደግሽበት፣ ያረጀሽበት፣ ነጭ ሽበት ያወጣሽበት፣ ጥርስሽን የነቀልሽበት፣ እዚሁ የተዘፈዘፍሽበት አንቺ እንጂ እኛ አይደለንም። ለዛም ደግሞ ዋጋሽን አግኝተሻል። አማች ዬው ሰምታለችሁ። እንዴት እንዴት እንደኮራበት ታውቂያለሽ። እንዴት እንደኮራውበት ታይ እንጂ የኔ እኮ ጥረቴ እኮ እንደዛ ነው። ጸቡን ታዩ እንዴት እንደኮራበት። ምክንያቱም ወስደሽ ወስደሽ አንቺ የራስሽ ወይ አማራ ውስጥ ምናም ልትከቹ ነው። በማንነቱ ማንም ሳይኮራል። ይሄንን ወቂ ጸባችን በሌላ ጸባችን ጸባችን ነው ይሄ ቤተሰብ ጸብ ነው። ለምን ጥይታለ እንዳንቺ ያለው ግን እኔ እንዳንቺ ያለው ሲናገረው ለሱም አልፈቅድልሽም። ገራሬር አንቺ ክፍት አልፈቅድልሽም። ዳንች ዩ ኢዲየት ዘረኛ እባብ፣ ከዚህ ቲክቶክ እና ከዚህ ሶሻል ሚዲያ ላይ ልንገርሽ፣ ከአንቺ ይህቺ ፊት ለፊት የምትናገረው የሱማሌ አይጧ እንዳንቺ መርዘኛ ዘረ መርዘኛ እንዳንቺ ባለጌ ያለም ሊኖርም አይችልም። እንዲያከብርሽ ትፈልጊያለሽ። አትከበሪም፣ መቼም አትከበሪም። ምክንያቱም መርዘኛ ስለሆንሽ የደም ጠጪ ዘር ስለሆንሽ የደም ጠጪ ዘር ስለሆንሽ ገባሽ? አንቺ ተተርቤልሽ አንቺ፣ ዝብዝብ እስቲ አንቺ እንደሱ ዝለይ እስቲ፣ አንቺ ቻርሊ ቻፕሊን ልብስ ልበሽ፣ እሱ አድርጊው አንቺ፣ እስቲ አንቺ አድርጊው አንቺ፣ ተተርቤልሽ። አንቺ እኮ ዝም ብለሽ ሆድሽን ቆዝረሽ ብቻ ዘረጦ በምስሽን በቂጥሽን ምትፈሺ፣ አንቺ ዝም ብለሽ ውጪ ከዚህ ስታስጠይ፣ እኮ በጣም እኮ ነው የምታስጠይው። ለምንም እኮ ማትመቼ ከሆነሽ ለምንም። እኔ የሚገርምኝ እንዴት አድርገሽ አንቺ እንዴት ተገላብጠሽ አልጋ ላይ እንደምትተኝ ነው። እከክ አፍሽን ባትከብቼ ጥሩ ነው በስባሳ እንኳን እንኳን የኛ ልጆች አይደሉም፣ አንቺም ልብሳችንን እናስለብሰንሻ ገና እናስወራሻለን። እንደ ይኸውልሽ ሰይጣን እንዳለበት ነው። አሮሞ አሮሞ እንድት ያል ትላንት ያላልሽውን እኮ አንቺ እያልሽ ነው። አንቺ ዘርሽ ነው እንዴ? ለምን ነው ዛሬ እኔ የአሮሞ ለምን የአማራ ልብስ ልብስሽ አትሰሪ? አንቺ ያልሽ አቃጣሪ፣ ለምን ነው የአማራዎች ልብስ ልብስሽ ማትሰሪ? ምን አባሽ ታረጋሽ የኦሮሞ ልብስ ልብስሽ። ትላንትና እናንተ ስትይ ነበር። እኔ ሌሎችን አይደለም እየተናገርኩ ያለሁት አንቺን ነው፣ ወይዘሮ ኩዊን ሊያ አንቺን ነው እየተናገርኩሽ ያለሽ፣ አንቺን ነው እየተናገርኩሽ ያለሽ። ትላንትና የጨፈጨፍሽው ዘር ነው። ትላንትና ያሳደርሽው ዘር ነው። ትላንትና በሄሊኮፕተር ሰባት መቶ ሰው ገደል የከተትሽ ነሽ። አንዱ አንቺ ነሽ። የአንቺ ዘመዶች ናቸው አዳማ ቁጭ ያሉት። ለማያውቅሽ ሂጂና፣ ታጠኝ ራሽን ነጻ አታውጭ። ስለ አንቺ ማንነት በደንብ እናውቃለን። ወንድሜ ከኦሮሞ ጋር ተጋብቷል። እህቴ ከኦሮሞ ጋር ተጋብታለች። ሰዋት ምን ሲሰሩ ነበረ? ምን ስታደርጊ ነበር አንቺ ወሬ ከዚህና ከዛ ስታመላልሽ? ስለ አንቺ እኮ እነሰብለ ያውቃሉ። ስለ አንቺ ብዙ ሰው ያውቃል። ዛሬ አንክተው ተፍተውሽ እኮ ወደ ራስሽ ኪስ ያስገቡሽ እኮ እነ ሄለን እነሰብለ ናቸው እኮ። እና አይጤ ናቸው እኮ እኮቴ ማትረቢ፣ ከነ ባልሽ ማትረቢ የአራጅ ዘር እንዳንቺ ያለው አያስፈልግም። አንቺ ዝም ብለሽ እዛ ጥይትሽን አቀንቢ። ተሸፋፈኝ ነው ለዘመዶች ሽርጅ አስመሳይ፣ እካካ እባብ ለመደ ብሎ ወደ ኪስ አይገባም። አርፈሽ ቁጭ ያ ቀረብሽም ራቅሽም፣ እንዳንቺ የመሰሉት ኖ ዲስታንስ ዲስታንስ ኢዲዮት፣ ስም ለማጥፋት በተቻለ አቅም በሙሉ ኦሮሞ የሆነ ነገር የምትደቁሽ አህያ አንችና አንችነሽ መለሰች። ደግሞ እኔ እኮ ውሰጇ ከደማቸው ውስጥ የምጠጫው ከደማቸው ውስጥ አንቺ እንኳን እኮ የኦሮሞ ልብስ ለብሰሽ እኮ በዛ በዝፍዝፍ ልክ እኮ ምንሽርኩ የታጠቅሽ እኮ ነው የምትመስሪው። ቄጠማውን ይዞሽ ወደ ውሃ ንቀትሽ ነው የራሱ ንቀትሽ። ያው እኛ ቄጠማ ወደ ውሃ አይወረወርም። ንቀትሽ አንድ አውልቄ ንልብስ እንዳንቺ ያለው ገዳይ አይለብሰውም። ምን ንልብስ ገዳይ ገዳይ። ዘር የወጋ ብረሳ የተወጋ አይረሳውም። ምን አየትሽ፣ የሚከፈት በር የለም ላንቺና ላንቺ መሰሎች። በውስጥ ምን እንደምትሰሪ ሄደሽ ኤርትራኖች ጋር እናንተ፣ ጦርነት ይቅርባቸው እኛ ጦርነት አንፈልግም። በውስጥ በኩል አንደኛ ጦርነቱን ከሚደግፉት ከሚያባብሱትና ከሚበቀሉት አንቺ፣ ሰውን በሰው የምትበቀ አህያነሽ ለማያውቅሽ ሂጂና ታጠኝ። እኔ አውቅሻለሁ። አይ ኖ ዩ አይ ኖ ዩ። አቃጣሪ፣ አንዱን ወሬ ወደ አንዱ ወሬ ከነባልሽ፣ አንዱን ወሬ ወደ አንዱ ወሬ የምታመጡ አህያዎች ናችሁ ሁለታችሁ። አህያ አንድ አይነት አህያ። አንቺን ብሎ ደግሞ አንቺን ብሎ ደግሞ ተናጋሪ፣ አንቺን ብሎ ተረበኛ። መጀመሪያ ለራስሽ ሎዛን፣ አይደለም ኩዊን ሊያ የምትባል መርዝ፣ የሕዋት እድፍን ነው የምናገር ያለው ሲ ለማያውቅሽ እጅና ታጠኝ። ለማያውቅሽ፣ እድፋ፣ ለማያውቅሽ እጅና ታጠኝ። እከክ አንቺ፣ አፍ የለሽም። ልታሸማቀቂያቸው አይገባም። በፈለጉበት ሰዓት የፈለጉትም ያ የፈለጉትን የማድረግ መብት አላቸው። እንዳንቺ ተጥለው ፖለቲካ ላይ አያውሉም። እንዳንቺ ተጥለው ዘረኝነትና ሃይማኖት ላይ አያውሉም። ስራ አላቸው። ኔናት ናት። ሌላ ላይፍ፣ ስራ ባይኖራቸው ሌላ ላይፍ አላቸው። ሌላ ላይፍ አሁን ላይፋቸው የሚጨፍሩበት እንጂ እንዳንቺ የዘር እንትንን ይዛው፣ ያ ሙሉ ዘር አብሮሻ አይሄድም። የሚሄደው ስራሽ ብቻ ነው። ሁሌ ኦሮሞ ልብስ ሊለብሷቸው ሁሉ በአመት አንዴ የሚመጣ ነገር ነው። አለቅ ትደሰችበት ሄጅበታለሽ። ሌላ ላይፍ አለ። ዘረኝነት ላይ ተጥሎ ወይንም ደግሞ ሁልጊዜ ሃይማኖት፣ ሁልጊዜ ፖለቲካ አንቺ እያሳለፍሽበትና ዳሆሽበትን ነገር ነው እየሳብሽላቸው ያለሽ። ኖ ኖ ኖ፣ ስራ አላቸው፣ ስራ አላቸው። አንቺ ባለጌ ይህ ዝጪ። መጣችሁ እንግዲህ ፍኑ እንግዲህ ምድረ ኦኮቴ በሙሉ ትፈላላችሁ፣ እንላችሁ ሶሻል ሚዲያ ላይ እንልንገራችሁ፣ ሶሻል ሚዲያ ላይ ተጠላችሁ። ሕዝብን እንደምታባሉ ለማወቅ እናንተን እናንተን ስም ተጠርቶ ሲናገር እዚህ ኮሜንት ላይ ብታዩት በሙሉ እን እነዚህ ሰዎች በአንድ ኮኑ በቃ ርር ብላችሁ የምትሳደቡት ገዳይ ገዳይ ዘር ጨፍጫፊ ጨፍጫፊ ዘር ደፋሪ ደፋሪ ዘር ባንችና ባንች የተነሳ ነው ለህዝብሽ የተረፍሽው። ትላንትና ያንቺ ወንድሞችና የአንቺ እህቶች የወከልሻቸው ናቸው። ዛሬ ሙሉ ኢትዮጵያ ላ የበደሉትን የጨፈጨፉትን የዘረፉትን ዛሬ የገጠሩ ንጹህ የትግራይ ህዝብ እየተቀበለ ያለው አንደኛው ዘራፊ አንቺ ነሽ፣ አንቺ ነሽ። አንደኛው ገዳይ አንቺ ነሽ። ከነባልሽ ስንት ዓመት ነበር የተቀመጥሽ ኢትዮጵያ? ከነባልሽ ስንት ዘርፌ ያልነበርም እንዴ? ለኤርትራ ባልሽ ሲያቃጥር አይደለም እንዴ? ወያኔ ጎቱት ያወጣሽ እከክ፣ ደግሞ ለማያቅሽ ልጅና ታጠኝ በኢትዮጵያነት ገብታችሁ አይደለም እንዴ ነቅሎ ያወጣሽ እስከነዘርሽ። ለኤርትራ እየሰለለ ባልሽ ጉድሽ የማይታወቅ ይመስልሻል? ሰላይ እኮ አንቺ አለሽ አንቺ ደደቧልሽ ባለሽ ማለት ነው። አስሮ አደነ እንዴ የላከልሽ ባለሽ ደሞ አፋልኝ ብላ ታወራለች እቺ ቆረ ቆንዳ። አንቺም ብሎ እኔ ዘርና ዘርን ነው አንቺ ዘርና ዘር የምታጋጩ በጥይት ነው። ሌላው ደግሞ ሶሻል ሚዲያ ላይ ማንነቴ ተነክቷል ሲል ነው። ገባሽ ለዚህ እኮ ነው ሁሉም አውቆባችሁ ሁሉም አውቆባችሁ ታሪክሽን ፍትፍት አድርገው ዛሬ አንቺ ወንድ ነሽ። እስቲ ከሲዩዲኗ ከሄለን የምትባለው ጋር እስቲ አንቺ በሰው ነው እሷን በሰው እንትን የምትይው የምታሰድቢው ያ ታሪኳን እየሰጠሽ ማለት ነው። እከክ በስመ አብ አንቺ ዘር ቤት ቆሻሻ ገዳይ የገዳይ ዘር ጥንቧት መጣድሻለሁ መጣድሻለሁ ለማሸማቀቂም ሁሉንም የኦሮሞ ልብስ የለበሰ በሙሉ ዛሬ ነው እንደ ኦሮሞነታችሁ የታወቃችሁ። አዎ ዛሬ ነው ስልጣን ስለያዝን ምን አባሽ ታመጫለሽ? አንችም ልብሰሻል። ገና ትቧርቅ ገና ኦሮሞኛ ትቧረቅያለሽ። እንደው ቃቢ ያጓራብሻል እኮ አልኩሽ። ገና ፈልገንሽ አይደለም እኛ ፈልገን አይደለም፣ ፈልገሽ ነው ምትመጭ። ፈልገሽ ነው እላይ ተሰቅለናል። አንቺ ከሰርቶኛል አለቀ በቃ። ይሄ ነው ማንም ያስገደደ የለም። ፈልገሽ ግን እኛ ደማችን ውስጥ አለ አክብሮ የመጣንን ደግሞ ዩ ዌልካም። ያ ማለት ግን በር ከፍተሽ ገብተሽ በኦሮሞ መብትና ላይ ተዘባርቅያለሽ ማለት አይደለም። እኔ አላገዝልሽም። አንቺ አሁን ፋኒ ስለተናገርሽው እኔ ደስ ሊለኝ፣ ዩ ጋሜት ዩ ጋሜት፣ ደስ የሚል መሰላችሁ? እንዲ ሁላችሁም ሁላችሁ። ኖ ኖ ኖ። እኔ እንደዚህ አይነት ዝቃጭ አደለሁ። በምናገርበት እናገራለሁ፣ በተቀየምኩት እናገራለሁ፣ በሌላው ፕራውድ ሊሆንኩበት አስታውሶ ይህንን ቀን ራሱ። ምክንያቱም እኔ ስላልኩት አይደለም አንቺም ስላልሽው አይደለም፣ ደሙ ነው የሚያናገረው። ዩጋ ዴሚት ሌላውን እኛ እንነጋገራለን። በፊት ለፊትም ከሆነ እኛ እንጣላለን። በውስጡም ከሆነ የምንጨራርስ ከሆነ እኛ እንጨራርሳለን። አንቺ ግን እንደትነኪው ግን አልፈቅድልሽ። እንደ ኦሮሞነቱ በሌላነቱ አይደለም፣ እንደ ኦሮሞነቱ እካክ ዛሬ ነው። እንደ ማንነትህ ትዝ ያለ ምን? ከዚህ በፊት አላየሻቸውም ቪዲዮቸውን ዩቱብ ላይ አላየሽም እንዴ ሲሰሩ አላየሽም? እንደ ኦሮሞንና ኢትዮጵያን ከፍ አድርገው ሲጠሩ አላየሽም? እንዳንቺ መሳሪያ ማቀበል አለባቸው? እንዳንቺ ዘር ውስጥ ተደብቀው የእኔ ዘሬ ኖ ኖ ኖ ነው አይልም። ምክንያቱም ስ ሚሽሊንክ ሚክስ ነው። ደግሞ ዘር ይጠራካች። ደግሞ የገመችው ልጅ ነው። እከካ አንቺም አለሽ ዮሃን የገብረ ጻዲቅ ልጅ ሆነሽ ለኦሮሞ ኦሮሞ ኦሮሞን አትጎ ምን አባሽ አገባሽኛ ለራሳችን አናንስ ሂጂና እዛ ዘመዶችሽን፣ እዛ እርዳታ የሚያስፈልጓቸው ዘመዶችሽ ላይ ስራ ስሪ። ያ ብቻሽን አውሪ እዛ። ማንም ማናቸው? እኛ በቂ ነን እኮ አልኩሽ። እስከ ዲቃላዎች አሉ እኛንም ይወዱዋሉ። አንደኛ ደግሞ ቆሮቆ እንደ አሮጊቶች አታስፈልጉም። ወጣት ነው ይሄንን ትውልድ ይሄንን ዘመን የሚቀበለው ወጣት ነው። ወጣቱ ይሄድበት። ያ ቆሮቆ እንደ አሮጊት እዚህ ቁጭ በይ እና ብቻ እንዴ ሆኖ እንደዛ ሆኖ እንዴ ተፈጥሮ እንዴ ላብሶ እንደዚ አድርጎ ዩ ኦኮቴ ኦኮቴ እከክ እከክ ያንቺ ልብስ ሲለብሱ ለምን አትናገሪ? ዲቃላናቹ አትይ ምን ወይ ማንነታቸው? አንቺ አንቺ ራሽ ማንነትሽ ትዝ ያለሽ አሁን እሱንም ትግራይ ተጨፍጭፎ ተደብድቦ ካለቀ በኋላ በይሉንታ እንዲ እንዲብልሽ። ምክንያቱም ግማሽ ኤርትራንሽ ግማሽ ትግራይ ስለሆንሽ ኤርትራ ትግራይን ስለደበደበ ደስ ብሎሻል። ቂምም አለብሽ በነገራችን ላይ ምክንያቱም አባትሽን የገደለው የትግራይ ህዋት ስለሆነ ደስ ብሎሻል። በአንድ በኩል ደግሞ አጋሽ ትመስያለሽ። ዩ ጋዴሚት እንዳትናገሪ፣ አንቺ አንቺ እንዳትናገር አንቺ፣ ገዳይ እንዳትናገር፣ የገዳይ ዘር ጨፍጫፊ፣ አስጨፍጫፊ የሶሻል ሚዲያ